አሰብ ለምሳሌ ኦይል ሪፋይነሪ ኢትዮጵያ ሀብቶች ነበሩ። ለምሳሌ በአጼ ኃይለ ሥላሴ ጊዜ ሁለቱንም ኢትዮጵያ መንግስት፣ የኢምፔሪያል ኢትዮጵያ ደርግም ይጠቀም ነበረ ምጽዋንም አሰብንም። ያው ምጽዋ ለሰሜን ኢትዮጵያ ነው የሚሆነው፣ ጎንደርን ይዘህ እስከ ትግራይን ይዘህ ግን አሰብ ግን ደሆሎፍ ኢትዮጵያ ከወሎ ጀምረህ ነው የሚያገለግለው ሞር አሰብ ለኢትዮጵያ ጠቀሜታ አለው እንጂ ለኤርትራ የለውም። ርቀቱ ሺህ ኪሎ ሜትር በላይ ነው። ከላይ ከሃይላንድ ኤሪትሪያ ታች ድረስ ማለት ነው። አሰብ ላይ ሪፋይነሪ ነበር በአጼ ኃይለስላሴ ጊዜ የተሰራ በሶቪየት ሕብረት እርዳታ የተቋቋመ ነበር። እሱ ሁሉ አያስፈልገንም የሚል ድምዳሜ ላይ ሁሉ የጊዜው መንግስት ነበረ። እንዲሁም ዲዝማንትል ሆኖ የት እንደደረሰ ዊ ዶንት ኖው። ግማሹ ተሽጧል ይላል፣ ግማሹ ተላልፏል ይላል፣ ግማሹ ስክራብ ሜታል ሆኖ እንትን ይላል። ብዙ ወሬዎች አሉ። ይሄ እንግዲህ ዲቴሉ መጣራት ያለበት ሁኔት። ግን የሪፋይነሩ ሁሉ ኢትዮጵያ አያስፈልጋትም። ልክ እንደ ኔቪ ሁሉ አያስፈልጋትም። ኔቪ ምንም አይታየንም። የኔቪ ኢትዮጵያ ሀብት ሁሉ ያው ያለ ምንም ልበልህ ኮምፐንሴሽን በነፃ ልበልህ ነው ርክክቡ የተደረገው። ኢትዮጵያ የኔ የምትለው እንኳ የሚከላከልላት መንግስት ኖሮ ይሄ ኢትዮጵያ ሀብት ነው፣ ብዙ ሀብት ፈሶበታል። ወይ ግዙን እንሽጥላችሁ የአባት ነው አንድ አማራጭ ነው፣ ወይ እናከራያችሁ የአባት ነው ይሄ ሁሉ አልነበረም። በቢዝነስ ትራንዛክሽን ማለት ነው። ወሰኑ የነበረውን ተወሰነ ተደ ኦኪፓይድ ሆነ። ሰሜንም አየር ኃይሉንም ኤርፎርስም የተገኘው በሙሉ ቴክኦቨር የተደረገው በአዲሱ የኢፒኤልኤፍ ሻቢያ መንግስት ማለት ነው። ስለዚህ እንዲህ አይነት ጉዳዮች ለምን የኢትዮጵያ የህዝብ ኮሀብት ነው የሚባል ጥያቄ አይነሳም? ስለዚህ ይሄ ከምኑ ጋር ነው? ከአቲቲዱ እና ከነበረው ኢፒአዴፍ ፖዚሽን ጋር የተያያዘ ነው ማለት ነው የወደብ ጥቅም ምን እንደሆነ ወደ ምን እንደሆነ ሰው አይረዳው። ይህን እንዳትረዳው አንደኛ ከፍተኛ የህዋት ማደንዘዣ አገሪቷ ላይ በትምህርት ፖሊሲ በሚዲያ ኖ ግመላ ያጠጡበት አይነት ፕሮፓጋንዳ ተሰርቶ ኢን ግን ዋጋውን እያንዳንዱ ኢምፖርት የምታደርጋት ዕቃ ኮስቷ ላይ ወደብ አለበት ዋጋዋ ላይ ያ ወደብ ቢኖርህ ኖሮ እያንዳንዱ እቃ ላይ ሚኒመም እስከ 25 ፐርሰንት ኮስት ሪዳክሽን ይኖረዋል። አንደኛው ሁለተኛው ኦፕሽን ታጣለህ። ወደ ባልኖረህ መጠን የትራንስፖርቴሽን፣ የፕሮዳክት፣ የእቃዎችና የሰርቪስ ኦፕሽን ታጣለህ። ይህን እየተወያየ ነው ያለ። ሌላው ብዙ ሰው ማይገባው ኢንተርኔት ተጠቃሚ ለመሆኑ፣ ይህንን ፕሮግራም ጨምሮ ማለት ነው። ኢንተርኔት ተጠቃሚ ለመሆኑ ኢትዮጵያ ኢንተርኔት ነው፣ ኢንተርኔት እያገኘቻለች። ኢንተርኔት እኮ እያገኘ ነው ያለ ነው በጅቡቲ በኩል እና በበረበረ በንትን በሱዳን ወደ በፖርት ሱዳን በኩል በእኛ ወጪ በተዘረጋ ኬብል ነው። ኋይል ይሄን ኬብል በአሰብ በኩል እኛ በ60 ኪሎ ሜትር መዘርጋትና ይሄን ኬብል ማግኘት ስንችል ይሄ ኬብል ማለት የሰብመሪን ኬብል ይባላል። በዓለም ላይ ኢንተርኔትን የሚያንቀሳቅሰው ኬብል የዓለም ኢንፎርሜሽን ዘጠና ዘጠኝ ፐርሰንቱ የሚንቀሳቀሰው በዚህ ኬብል ውስጥ ነው። ከዚህ ተቆርጠህ ነው ያለኸው? አዎ፣ ኮኔክት አድርገናል በጅቡቲ በኩልና በፖርት ሱዳን በኩል ግን፣ እኛንን እስከ ጅቡቲም የዘረጋ ነው እስከ ፖርት ሱዳን ድረስ ከፍለን የዘረጋ ነው። በዚህ ላይ ደግሞ የኢንተርኔት አክሰሳችን በሁለቱ አገሮች በጎ ፈቃድ ላይ የተመሰረተ ነው ማለት ነው። አንድ ችግር ቢፈጠር ስዊቻቸውን እዛ ያጠፉልሃል። የምታስተላልፈውን መረጃ እያዩት ነው ማለት ነው። እንዴት ነው ይህንን እንዴት አድርጌ ላስረዳህ? ይሄ ምን ያህል ከባድ እንደሆነ ምን ያህል አደገኛ እንደሆነ በተጨማሪም ዲስኮኔክትድ ከመሆንህ የእቃና የአገልግሎት እንቅስቃሴ ከማጣትህ በተጨማሪ አሁን እኛ በጣም የምንኮራበት ኢትዮጵያን ኤርላይንስ አለን። ግን የባህር በር በሌለህ ቁጥር የአየር ትራፊክ ራሱ በጎረቤቶች ሀገር ፈቃድ ላይ የተመሰረተ ነው። ምክንያቱም ፕሌን ከአንድ አገር ወደ አንድ ሀገር ለመንቀሳቀስ የተወሰኑ የአገሮችን የአየር ክልል ማለፍ ይጠይቃል። የአየር ክልል የለህም። የወደብ ከሌለ ከአለም ጋር የምትገናኝበት አሁን ኖርማል ስለሆነና ነገሮች ሁሉ እንዲሁ በጥንቃቄ እንዲሁ ኖርማላይዝድ በሚመስሉ ሁኔታ ስላለ ነው። ጦርነት የገባህ ቀን ወይንም ደግሞ ችግር ያኮረፈህ ቀን ምንድን ነው የምትሆነው? ለምንድን ነው ስለዛ ማናስበው? ይህንን ማሰብ በጣም የእያንዳንዱ ኢትዮጵያዊ ግዴታ ነው። ኢትዮጵያ ብዙ ኢንቨስት አድርጋለች እኮ አሰብ ላይ ምጽዋ ላይ ሞር በተለይ አሰብ ላይ ምክንያቱም ሀይላንድ ኤሪትሪያ አይጠቀሙበትም ምንም የሚጠቀሙበትም እንትን የለም። ኢሎጂካል ነው። አሰብ ተጠቅመ ስንት አንድ ሺ ኪሎ ሜትር በላይ የነዳ ወስደ በትረክ ማመላለሱ ኢስ ዩዝለስ። ምጽዋ ያለ ማለት ነው። ስለዚህ ሞር ለኢትዮጵያ ሂንደርላንድ ለኢትዮጵያ ሴንትራል ኢትዮጵያ ና ደቡብ ኢትዮጵያ ነው የሚያገለግለው። እና ኢትዝ ሎስ አንደኛ ኢንቨስት አድርገናል። ኢምፔሪያል ኢትዮጵያ ደርግም ቢሆን ኢንቨስት አድርጎበታል፣ አስፋፍቶታል። ባርዥ ይባላል የፖርት የሚያራግፉበትና የሚጭኑበት ሁሉ ተሰርቷል። አሰብም ተስፋፍቷል፣ ከተማም ሆኗል። ሌበር ፓወርም 30ሺ፣ 40ሺ፣ 50ሺ ሁሉ ከፖርቱ ጋር የተያያዘ አትሊስት የሰው ኃይል ነበረ። ያ ሁሉ ነው እንግዲህ ተፍረክርኮ ተበቱን የቀረው ማለት ነው። አሰብ ወደባችን ነው፣ ኢትዮጵያ ወደብ ነው። ጥሩ ሀገር ነው። ጭነት እንደ ልብ አይገኝም። ዛን ጭነት ለማገኘት አንድ ወር ጠብቀን ነው የምናገኘው። አሰብን አሰብን ያቆብ ነው ተተዘጋ በኋላ ነው አሰብ ተዘጋ። ያው በረብሻው መካከል እኛ ወደ ጅቡቲ ገባ ከጀመርኩበት አሰብ እስከሚዘጋ ድረስ አሰብ ነው የሚሰራው። አሰብ መነሻችን ነው። አሰብ መነሻ ስናደርግ አሁን ከአሰብ ጭነት ጭነን ወዴት ነው የምንሄደው? ወደ ክፍለ ሀገር ወደ ሀረር እንሄዳለን፣ ወደ ድሬዳዋ እንሄዳለን ወዲ አሰላ እንሄዳለን፣ ወደ ወለጋ፣ ወደ ዥማጭለ እንሄዳለን። ግጭ ነቱ የሚጫነው ታሀሰቡ